27000 ኪሎ ሜትር አስፋልት ኮንክሪት ኮንትራክት ነው ያለው። ኢትዮጵያ ውስጥ ምንም ሳልጨምር 1.5 ትሪሊዮን ብር ጠይቀውኛል። 1.5 ትሪሊዮን። የኢትዮጵያ አጠቃላይ በጀት 2 ትሪሊዮን ነው። 1.5 መንገድ ጠይቋል። በጣም ሰፊ ቦታ መንገድ ስራ አለ። ችግሩ ምንድነው? ጥራት የለም። ሌባ ብዙ ነው እንደምታውቁት። ሲሚንቶ ይሰርቃል፣ ያይሰርቃል፣ ችግሮች አሉ። እንደ መንግስት ግን በጣም ትልቅ ሪሶርስ ነው ያለው። ግድቦች ነግሬያችኋለሁ። በኢትዮጵያ ትልቁን አየር መንገድ ለመገንባት እየሰራ መሆን ታውቃላችሁ። ዲስ አር ፋውንዴሽናል ስራዎች ይሄን ግን ተውት፣ ይሄን ተውት። ድሮ ነበረ ከሚባል ስራ ሁለት ሶስት ላንሳላችሁ። ለምሳሌ ከአዲስ አበባ ጅቡቲ ባቡር ነበር ተሰርቷ፣ ከለውጡ በፊት ታውቃላችሁ። ከአዲስ አበባ ጅቡቲ ባቡር ከለውጡ በፊት ሳይሆን ከለውጡ በኋላ እስከ ዛሬ አራት አመት ድረስ በሰዓት 20 ኪሎ ሜትር ነበር የሚጓዘው፣ ሁለት ፉርጎ ይዞ 20 ኪሎ ሜትር የምታውቁት ታውቃላችሁ። ከይስት የመጣችሁ አሁን እንደምንም ስልሳ አድርሰነዋል፣ 60 ኪሎ ሜትር ፐር አወር ፉርጎም ጨምሯል። ገና ይቀራል። ተሰራ ተባለ እንጂ የሰራተኛ ደሞዝ መክፈል አይችልም። እዳ አይደለም። ደሞዙን አንድ በሉ ሱካር፣ ሌላውን ተውት። ወንጂ ወንጂ፣ እዚህ ያለው ወንጂ ወንጂ ስኳር ፋብሪካ ለሰራተኛ ደሞዝ መክፈል አቅቶት ሰራተኛ ተፈትኖበት ነበር። ትናንትና ለውጡ በእያንዳንዱ ጓዳ ውስጥ የፈታችሁ ጉዳዮች በጣም በርካታ ናቸው። ወይም እኛ አልተናገርናቸውም፣ ወይም እናንተ ማየት አልፈለጋችሁም። እናንተ ሲባል ደፍን ኢትዮጵያ ማለት ነው። እናንተ ብቻ አይደላችሁ። ከአስራ ሶስት ፋብሪካዎች ስኳር አሁን እንደምንም ሰባት ደረስን፣ ሰባቱ ብቻ ነው ደሞዝ የሚከፍለው። ብድር ይመጣል ከቻይና እድገት ይባላል፣ ብድር ይመጣል፣ እድገት ይባላል። በብድር እድገት እና ኳሊቲ እድገት ይለያያል። የኢትዮጵያ ኢኮኖሚ የነበረበት ሀብት ይታወቃል። ለባቡር ለስኳር ለምናምን ብሎ ከቻይና ሲመጣ ኢትዮጵያ አደገ ይባላል፣ ግን ፕራክቲካሊ ነገር የለም። ለዚህ ነው ኮመርሻል ሎን ይብቃ ያልነው። ማይኒንግ ላይ እንስራ ወርቅና አውጣ እንጂ ከቻይና ብር እያመጣን 10% ድራማ ነው አይሰራም ነው ያልነው። እንደ መንግስት አይደለም እንደ ባለቤት፣ እንደ ልማት ባለቤት አለ። ይሄ ልማት ደግሞ አለምን እያስደመመ ነው ያለው። እባካችሁ አይናችሁን ግለጡ። አለም እኮ ይተን ያለው በኢትዮጵያ ስራ ምን ለምን ትገረማላችሁ? ኮመርሻል ሎን ሳትወስዱ እዳ እየከፈላችሁ እንዴት ለማላችሁ እኮ ነው ዓለም እያለ ያለው። እኛ ያለው ምንድነው ሀገራችን ነው። ሱሙኒም አስር ሳንቲምም ከመምህርም ከውጭም ተሰብስባ ኢትዮጵያን የምትውለው አንድም ሳንቲም እኛ እያወቅን አትወጣም። ምን ለማውለዚ ነው ይኸው። ስላሴ ቤተ መንግስት እኮ 50 ዓመት ተዘጋ። እሳቸው ሞቱ። ደርግ 10 ምናምን ዓመት ዘጋ። እዚህ ገባ አልፈልግም አለ የፊውዳል ስለሆነ ኢህአደግ ሀያ ምናምን ዓመት ወይም 30 ዓመት ከኛ ጋር ተደምሮ ዘጋ። ከ50 ዓመት በኋላ ሰው አደሰላች ትውድ ያድሳል። ዛሬ ጫካ ብሎ ቢሳደብ ዛሬ ምናምን ችግር የለውም ትውልድ